በጣም የሚገርመው አሁን ባለንበት ዘመናዊ ዓለም ውስጥ እንኳ ወንዶች ሴቶችን እንዴት ማግኘት እንደሚችሉ ብዙ የተሳሳቱ መንገዶችንና አመለካከቶችን ይከተላሉ። ብዙ ወንዶች ጥሩ መስሎ መታየት ወይም ሀብታም መሆን ብቻ በቂ ነው ብለው ያስባሉ። ነገር ግን እውነተኛው ሚስጥር ከዚህ በላይ ነው። ሴቶችን የሚስቡ ነገሮች ጥልቅና ውስብስብ ናቸው። ዛሬ ግን በዚህ ቪዲዮ ይህንን ውስብስብ የሴቶች ባህሪና የተደበቁ ምስጢሮችን እናያለን። ብዙ ወንዶች ሳያውቁ ሴቶችን ከራሳቸው የሚያርቁ ባህሪያቶችን ያሳያሉ። እነዚህ ባህሪያት ብዙውን ጊዜ ከውስጣዊ አለመተማመን፣ ከራስ ወዳድነት ወይም የሴቶችን ስነ ልቦና ካለመረዳት የሚመነጩ ናቸው። በዚህ ቪዲዮ ውስጥ ማራኪነትን የሚቀንሱና ግንኙነትን የሚጎዱ ስምንት የተለመዱ ግን ደግሞ የተሳሳቱ የወንድ ልጅ ድርጊቶችን እንመለከታለን። ቪዲዮውን ላይ ሸር በማድረግ ለሌሎችም አጋሩ። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት እጅግ ለህይወታችሁ ጠቃሚ የሆኑ እነዚህን ነጥቦች ተከታተሉ። አሁን የምናያቸውን ስህተቶች በመለየትና በማረም ወንዶች በራስ መተማመን ስሜታቸውን ከፍ ማድረግና የሴቶችን አክብሮት ማግኘት እንዲሁም ጤናማና ማራኪ ግንኙነቶችን ማሳደግ ይችላሉ። አንደኛ ፈተናዋን ማለፍ አለብህ። ሁልጊዜ ሴቶች የወንዶችን በራስ መተማመን ይፈትናሉ። ሴት ልጅ በንቀት ልታሾፍብህ፣ ያንተ ፍቅረኛ መሆኗን ልትዘነጋ፣ ሀሳብህን ልታጣጥል እንዲሁም ልትሞግትህ ትችላለች። በዚህ ጊዜ አንተ በስሜት ምላሽ ከሰጠህና ከእሷ ማረጋገጫ ከፈለክ ፈተናውን ወድቀሃል። እሷ የንቀት የስላቅ፣ የማሾፍ ምልክት ስታሳይህ አንተ በተቃራኒው ሆነህ አውንታዊ መልስን አዘጋጅ። ሁለተኛ በስሜት መጨቃጨቅን አቁም። ብዙ ጊዜ ወንዶች በክርክርና በምክንያት ለማሸነፍ ይጥራሉ። ነገር ግን ስሜቶች ብቻቸውን አይሰሩም። አንተ የቱጋ ነው ያለኸው? ማለቂያ በሌላቸው ክርክሮች ውስጥ ከሆንክ ገደባ በጅተህ አሁኑኑ ከክርክር ሜዳ ውጣ። አንተም እሷም በስሜት ውስጥ ከሆናችሁና አንተም በስሜት ከተከራከርህ የፍቅር ጉዟችሁ ይበልጥ የበለጠ ይበላሻል። የቱንም ያክል የሚያናድድ ነገር ቢያጋጥመህ የተረጋጋህ ሰው ሁን ስሜትህን ተቆጣጠር። ሶስተኛ፣ ሴትን ልጅ ከልክ በላይ አታወድሳት። አክብሮት የሁላችሁም ነው። ካንተ በላይ እንደሆነች አድርገህ ባምሮህ አትሳላት። ይህንን ካደረግ ራሷን ዝቅ አድርጋ መመልከት ትጀምራለች። በመጠኑ አወድሳት፣ ግን ደግሞ እንደ ንግሥት አትቁጠራት እሷም ልክ እንዳንተ እንደ ማንኛውም ሰው መሆኗን አትርሳ። ሙገሳህን አስተካክል። አንቺ እኮ ባለም ላይ በጣም አስገራሚ ሴት ነሽ ከማለት ይልቅ ኃያል ነሽ ኃይልሽን እወደዋለሁ፣ ትመችኛለሽ፣ የሚያስደስት ነው ብትላት የተሻለ ነው። አራተኛ ከፍቅረኛህ ማረጋገጫ ለማግኘት አትጣር። አንድ ወንድ ከሴት ጋር ሊያደርጋቸው ከሚችሉት በጣም ጎጂ ነገሮች አንዱና ዋነኛው የእርሷን ማረጋገጫ ያለማቋረጥ መፈለግ ነው። ለምሳሌ ትወጅኛለሽ ብሎ መጠየቅ። እንደዚህ አይነት የማያቋርጥ የውዳሴ መሻት የውስጥ አለመተማመንን ያሳያል። እውነተኛ በራስ መተማመን የሚመነጨው ከራሳችን እንጂ ከሌላ ሰው ከሚሰጠን ማረጋገጫ አይደለም። በራስ የሚተማመን ሰው በክፍል ውስጥ ሲገኝ እርሱን የሚያውቅ አይመስልም። ሴቶች ይህንን ይገነዘባሉ። ከመጠን በላይ የሚኖር ፍላጎት ሰዎችን የሚያርቅ ነገር ነው። አምስተኛ ይቅርታ አታብዛ። ስህተት ሲፈጠር ለሰራኸው ስህተት ይቅርታ መጠየቅ ጥሩ ነገር ነው፣ ነገር ግን ለትንንሽ ነገሮች ያለማቋረጥ ይቅርታ መጠየቅ ደካማነትክን ያሳያል። ይቅርታ ስትጠይቅ መጠንቀቅ ያሉብህ በርካታ ቃላቶች አሉ። ከነዚህም መካከል አንድ ሁለቶችን ልንገርህ። ስላስቸገርሁሽ ይቅርታ፣ ካላስቸገርሁሽ ተገናኝተን ብናወራ ደስ ይለኛል፣ ካላስቸገርሁሽ እንድንገናኝ ይፈልጌ ነበር፣ ይቅርታ ተኝተሽ ነበር ረበሽሁሽ። እንደነዚህ አይነት ቃላቶችን አትጠቀም። ምክንያቱም ሴት ልጅ እንደዚህ ካልሃት ራሷን እንደ ንግሥት ትቆጥራለች። አንተንም በራሱ እንደማይተማመን ሰው አድርጋ ትቆጥርሃለች። የማይፈልጉ ቃላቶችን አትጠቀም። በዚህ ምትክ ጠንካራና ቀጥተኛ የሆኑ ቃላቶችን ተጠቀም። ማለትም ወንዳ ወንድነትን የሚገልጹ ቃላቶችንና አነጋገሮችን። ስድስተኛ ራስክን ከመጠን በላይ አታስረዳ ፍቅረኛህ በተናገርከው ባደረግከው ነገር ላይ ጥያቄ ካነሳች ወዲያውኑ ረጅም ማብራሪያ ለመስጠት አትቸኩል። በራስ የሚተማመን ሰው ቃላቶቹንና ድርጊቶችን በታማኝነት ይወስዳል። ከመጠን በላይ ማስረዳት ብዙውን ጊዜ የጥፋተኝነት ስሜት ወይም እርግጠኛ አለመሆነን ያሳያል። ይህም የምታስበውን የፍቅርን ዋጋ ይቀንስብሃል። ለምሳሌ ፍቅረኛህ ስልክ ስትደውል አታነሳም ቢያንስ እንኳ ለምን መልስ አላክልኝም ብላ ከጠየቀችህ፣ ሳትጨነቅ ይቅርታ፣ በስራ ተጠምጄ ነበር አሁን ላወራሽ እችላለሁ በላት። እዚህ ላይ መጠንቀቅ ያለብህ ነገር ደግሞ አንተ ሳይመችህ የነበረውን ጊዜ ለምን እንዳላወራሃትና እሷን ለምን እንዳላናገርሃት ምክንያቱን ለማብራራትና ለመተንተናት ሞክር። አንዴ ከተናገርህ ምክንያትህን ተናግረሃል፣ በቃ ብዙ ማብራራት አያስፈልግህም። ብዙ ካብራራህላት እየዋሻሀት እየሸወድካት አድርጋ ነው የምታስብህ እና የምትመለከትህ። ስለዚህ ከልክ በላይ ነገሮችን፣ ድርጊቶችን፣ የምታሳልፋቸውን ጊዜያቶች ሁሉ አታብራራ። ሰባተኛ ሴትን ልጅ የህይወትህ ማዕከል አታድርጋት። ፍቅረኛህን የምታጣበት ምክንያት ተደርጎ የሚወሰደው ከእሷ ውጭ የራስክን ዓላማ ግብና ህይወትን መተው ስትጀምር ነው። ዓላማ ያለው ሰው የፍቅር ጓደኛ ይወጣለታል። የፍቅር ጓደኛ ይሰምርለታል። ሴቶች ዓላማ ያለውን ወንድ ይቀርባሉ። ሴቶች ዓላማ ያለውን ወንድ ይወዳሉ። ሴትን ልጅ የህይወትህ ማሟያ እንጂ የህይወትህ አንድ አካል አድርገህ አትቁጠራት። ያስተሳሰብ ለውጥ አድርግ። ራስክን አክብር። ሴቶች ራሳቸውን የሚያከብሩ ወንዶችን ይወዳሉ፣ ይፈልጋሉ እንዲሁም ይፈልጋሉ። ስምንተኛና የመጨረሻው ከመጠን በላይ መገኘትን አቁም። ሁልጊዜ ዝግጁ መሆን የለብህም። አንዳንዴ ስትፈልግህ መጥፋት አለብህ። ወንዶች ብዙውን ጊዜ ከሴቶች ጋር ከጎናቸው ከሆኑ እሷ የበለጠ ስለነሱ የምታስብና ሀሳባቸውንና ፍቅራቸውን የምትረዳቸው አድርገው ያስባሉ። ይህ ግን ትልቅ ስህተት ነው። ነገሩ እንዲህ ነው፣ በተቃራኒው ነው። ሴት ልጅ ሁልጊዜ ከእሷ ጋር ከሆንክ እሷ ላአንተ ያላትን ቦታና ፍላጎት ትቀንሳለች፣ ጨርሶም ታጠፋለች። ለአንተ ምንም አይነት ስሜትና ፍላጎት አያድርባትም። እንደውም በቀረብካት ቁጥር ሀሳብህን አትረዳህም። አንተነትህን ትረሳለች፣ አንተን ትረሳሃለች። አንተ ካጠገቧ ሆነህ ሌላ ወንድ ያምራታል። ሌላ ወንድ ትመኛለች። መመኘት ብቻም ሳይሆን ካንተ ተሰውራ ከሌላ ወንድ ጋር መጀናጀኗንና ከሌላ ወንድ ጋር ጊዜ ማሳለፍን ትጀምራለች። አንተ ይህንን አታውቅም። ፍቅሯ ሲቀንስብህ ትንጫጫለህ። ያዙ ይልቀቁ ይትላለህ። በየሰዓቱ ትደውላለህ። እሷ ግን ሌላ ሕይወት ጀምራለች። አንተ ግን ይህንን በቶሎ አልተረዳህም። ስለምትወዳት ብቻ ትናዝራለህ። እሷ ግን ካንተ እጅ ወጥታለች። ከፍቅረኛህ ጋር ቶሎ ቶሎ ስትገናኝ ሚስጥር ታባክናለህ። ይህ ደግሞ ፍቅርህን ከሚጎዱ ነገሮች መካከል አንዱና ግንባር ቀደም ነው። ይህንን አድርግ፣ ከእሷ ጋር የተገናኘህበትን የመጨረሻ ጊዜ አስታውስና የሆነ ጊዜ ገደብ አውጥተህ ጥፋባት። ጊዜውን ትንሽ ወይም ውስን አድርገው፣ አታስረዝመው። ይህንን ካደረግ ከበፊቱ የተሻለ አንተን ትፈልግሃለች። ላንተ ቦታ መስጠት ትጀምራለች። እንደ አማራጭ የያዘችውን ወንድም ትረሳና ትኩረቷን ወደ አንተ ታደርጋለች። አስታውስህ ሁልጊዜ ሰዓትህን ለሷ አትስጥ። ውድ ሁን። ሴቶች ጊዜውን የሚያከብር ሰው ይወዳሉ። ወዳጅ ከላይ ያየናቸውን ሰባቱንም ነጥቦች መተግበር ከቻልክ፣ ለአንተ የምትመችህን በቁንጅናዋ በየትኛውም መስፈርት ደስ የምትልህን የምትወዳትን ሴት ወደ ራስህ ማቅረብና መሳብ ትችላለህ። ከሴት ልጅ ጋር ጤናማ ግንኙነትን ለመገንባት ያየናቸውን ስምንት ጎጂ የወንድ ልጅ ባህርያት ማስወገድ አለብህ። የትኛው ነጥብ ተመቻችሁ? ሀሳባችሁን ከታች ባለው ኮሜንት ላይ ጻፉልኝ፣ እመልሳለሁ። ቪዲዮውን ላይክ በማድረግ ለሌሎችም አጋሩልን። ሰናይ ጊዜ ተመኘን።